ያላህ ሰበር ዜና፣ ሰበር መረጃ ነው። ያው ይህን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ ከሙፍቲ ጋር በተገናኘ ዛሬ አዲስ የተባለ ነገር ተሰምቷል። ይህም ምንድነው እሳቸው ከተቀበሩበት ቦታ ጋር በተገናኘ ህዝበ ሙስሊሙ ከባድ የተባለ ጭቅጭቅና ላይ ነበረ። ሰሞኑን በርካታ ስልኮች እየተደወሉልኝ ከውጭም ከሀገር ውስጥም በተለይ ከትግራይ አካባቢ በአክሱም ዙሪያ እየተከወነ ያለውን ግፍ እያያችሁ ነውና ድምፅ ሁኑን። ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው? አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል? ያ ሙስሊሙ ነው ሙስሊማት እንዲሁም ይህንን መርሐ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እንሻላ ዛሬ የሚኖረን ቆይታ ምንድን ነው? ለመምህር ፋንታውን ዋቂ ለቀጠፈበት ቅጥፈት መልስ እንሰጣለን ማለት ነው። ፈመን ሸረሐ ላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪ ምን ረቢህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድኔ የተከበራችሁ አነልክታቶች ባላችሁበት የአላህ ሰላም እዝነ ተርዲ ቸርንታ ኢንሻአላህ ዛሬም ከመገናኘት ተመለከታችሁት የተለያዩ ቪዲዮዎች አሉ ኢንሻአላህ የምንማማርበት እንዲሁም ደግሞ በጣም እጅግ አስደሳች ሰበር መረጃ ተሰምቷል። መጅሊስ ያስተላለፈው እንግዲህ መረጃ ነው። ይህ ነገር አብዛኛ ሙስሊም ማህበረሰቡን ሲያጨቃጭቅ ሲያነጋግር የነበረው እንዲሁም ደግሞ አንዳንድ አንድ ኡስታዝ ነኝ የሚሉት አህባሾች ጋጦት ስነ ምግባር ሲያደርጉ ተመልክተናል። በዛ ጉዳይ ላይ ማለት ነው። ይህ ምንድን ነው እንግዲህ ሙፍቲ ሀጂ ዑመር እንድሪስ ወደ አኪራ እንዲቀላችሁ ከነሱ መቃብር ጋር ተያይዞ መጅሊስ አዲስ እንዲሁም ደግሞ ሰበር መረጃ በጣም የሚያስደስት ነገር አውጥቷል። ምንድን ነው የተፈጠረው የሚለውን እሱም በጋራ የምንመለከት ይሆናል። እንሻላ ብዙዎቻችሁ ትደሰታላችሁ ብዬ ተስፋ አድርጋለሁ። ይህም ቪዲዮ ለመላው ሙስሊሞች ሼር እንድታደርጉ በአክብሮ ጠይቃችኋለሁ። እንዲሁም ደግሞ አሁንም ድረስ እየተጨቆኑ ያሉ የአክሱም እህቶቻችን ድምፅ ልንሆናቸው ይገባል። በዛ ዙሪያ ኡስታዝ ዲኖ አሊ እንግዲህ መልስ እንዲሁም ደግሞ አንዳንድ ነገር ብለውበታል። ከዛም አልፎ ደግሞ አንድ ግለሰብ እንግዲህ እምነት ተከታይ ሆነ መምህር ፋንታሁን የሚባል ጥያቄ አንስቶ ነበረ። አላህ ማነው? ሰው ነው ወይስ? ለምንድን ነው የፈጠረውን ፍጡራን የሚገለው? የሚል የተለያዩ ጥያቄዎች ስለ አላህ አንስቷል። እሱ ጋር ተያይዞ ደግሞ እንግዲህ ኡስታዝ ዋሂድ ሰፋ ያለ መልስ ሰጥቶታል። እንሻላ የተለያዩ ቪዲዮዎች አሉ። እነዚህም ቪዲዮዎች በጋራ እንመለከታለን። የምንማማርበት ቪዲዮ ነው። የሚያገርመው በጣም አስደሳቹና እልባት የተሰጠው ጉዳይ ደግሞ የሙፍቲ መቃብር ጉዳይ ነው። እሳቸውን አላህ ይዘንላቸው። እንግዲህ በዛ ጉዳይ ላይ ኡስታዞች ያሰሙናል፣ መረጃው ማለት ነው። በጋራ እንመልከት። ቀጥታ ወደ ቪዲዮ አለፍኩላችሁ። አሰላም አሌይኩም ወራህመቱላ ወበረካቱ። ማሻ አላህ ሰበር ዜና፣ ሰበር መረጃ ነው። ያው ይህን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ዛሬ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት በወጣው መግለጫ መሰረት በአስራ ሁለተኛው መካነ መቃብር ተደርጎ እንዲያዝ እና ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደ ማንኛውም መቃብር ስፍራ እንደሚጠቀምበት እንደዚሁም ደግሞ እንደ ማንኛውም መቃብር ስፍራ ደግሞ የሚያስፈልገውን ነገር በመጅሊስ እውቅና ስር ሆኖ በመጅሊስ እንዲተዳደር ተወስኖ መግለጫ ተሰጥቷል። መግለጫውን ፌስቡክ ገጼ ላይ እለቀዋለሁኝ። እዛው ላይ የተከታተሉት። ማሻላ፣ ይሄ ነው የሚፈለገው። ስለዚህ በዚህ አጋጣሚ ስትለፉ የነበራችሁ ድምፅ ስትሆኑ የነበራችሁ ሸሪያውን ለማስጠበቅ ስትተጉ የነበራችሁ ወንድሞች ወገኖች፣ በአጠቃላይ ጀዛኩሙላሁ ኸይረን። ማሻላ ውጤታችሁ ፍሬ አፍርቷል። ሹክረን ወጀዛኩሙላሁ ኸይረን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ከሙፍቲ ጋር በተገናኘ ዛሬ አዲስ የተባለ ነገር ተሰምቷል። ይህ ምንድን ነው? እሳቸው ከተቀበሩበት ቦታ ጋር በተገናኘ ህዝበ ሙስሊሙ ከባድ የተባለ ጭቅጭቅና እግዲህ አለመግባባት ላይ ነበረ። ታዲያ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዛሬ በሰጠው መግለጫ መሰረት እሳቸው የተቀበሩበት ቦታ አስራ ሁለተኛ የሙስሊሞች መካነ መቃብር ሆኖ መመዝገቡን የገለጹ ሲሆን ከዚህም በተጨማሪ እንግዲህ ቦታው በመጅሊስ ቁጥጥር ስር ድጋፍ ድጋፍ ጥበቃና መሰል ነገሮች እንደሚደረጉበት ከዚህ በተጨማሪ ህዝበ ሙስሊሙ የሚቀበርበት ስፍራ እንደሚሆን እና ለመንግሥትም ተጨማሪ የቦታ ማስፋፊያ መጠየቁንም ጭምር ነው ምክር ቤቱ በመግለጫው ላይ የገለጸው ማለት ነው። ይህም ደግሞ እጅግ በጣም ናይስ የተባለ ነገር ነው። ከእንግዲህ ወዲህ ውዝግብና ጭቅጭቅም እንደማያስፈልግና ና ህዝበ ሙስሊሙ አንድነቱን እንዲጠብቅም ጭምር ምን ነገሩን አንብብ ያለውኝ ይህ እጅግ በጣም ናይስ የተባለ ነገር ይመስለኛል። ካሁን በኋላ ጭቅጭቅና እንደዚህ መሰል ነገሮች አያስፈልጉም። ሁላችንም አንድነታችንን ጠብቀን ተግባብተንና ተዋደን ብንቀጥል እጅግ በጣም ናይስ ነው ብዬ አስባለሁኝ። እንግዲህ ይህ ነገር አሪፍ መረጃ ይመስለኛል። እናንተ ከዚህ ጉዳይ ጋር በተገናኘ ምን ሐሳብን እና አስተያየት አላችሁ? እስቲ ኮሜንት ላይ አጋሩኝ። ቪዲዮውን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ሙሉ መግለጫውን ማንበብ ለምትፈልጉ ሰዎች ኮሜንት ላይ አስቀምጥላችኋለሁ ማግኘት ትችላላችሁ እዛ ላይ። በተረፈ ሰላም አለይኩም። ሰሞኑን በርካታ ስልኮች እየተደወሉልኝ ከውጭም ከሀገር ውስጥም በተለይ ከትግራይ አካባቢ በአክሱም ዙሪያ እየተከወነ ያለውን ግፍ እያያችሁ ነውና ድምፅ ሁኑን የሚል ጥያቄዎች እየደረሱኝ ይገኛሉ። እርግጥም ወደ አክሱም አካባቢ ወዳሉ ወንድሞች ደውዬ እንዳረጋገጥኩት ከሆነ አዎ፣ ይሄ ግፍ እንደቀጠለ ነው። ትምህርት ቤት ውስጥ ብቻ አይደለም ጎዳናዎች ላይ እንኳን ሂጃብ አድርጎ መንቀሳቀስ አንፈቅድም እስከ ማለት የደረሰ በጣም ያገጠጠ የሆነ ጭቆና እየተመለከትን ነው። አንዳንድ ወንድሞችን በዚህ ዙሪያ ሳማክራቸው ይሄ የሚፈልጉት አጀንዳ ነው አሉኝ። እውነት ነው። በኢትዮጵያ ታሪክ ውስጥ የኢትዮጵያ ፖለቲካ ሲበላሽ የሆነ ነገር እንደ ማሻሻያ የሚጠቀመው የወሎን ሙስሊም የሆነ ችግር በመፍጠር ነው። አንድም በመግደል ሁለትም በማሳደድ ሶስትም አገሩ ላይ ጦርነት እንዲሆንና ከስራ እንዲርቅ በማድረግ የትግራይ ፖለቲካ ሲበላሽ፣ ትግራይ ኢትዮጵያ አደለችም እያልኩኝ አደለም። ትግራይ አካባቢ ያለው ፖለቲካ ራሱን የቻለ ሌላ ስለሆነ ያ ፖለቲካ ሲበላሽ ደግሞ የአክሱም ሙስሊሞችን መርገጥ መጨቆን ነው። እነዚህ ምንድን ነው የሚፈለገው ሆ ብለን አደባባይ ላይ ፌስቡክ ላይ በሚዲያው በምናምኑ እንድንጮህና አጀንዳ እንድንሆን እነሱ ደግሞ ጊዜ መግዣ እንዲያገኙ የታሰበበት አይነት አካሄድ ሊሆን እንደሚችል መገመት አያዳግትም። ነገር ግን እንዲህ ነው ያሰቡት አጀንዳ እንድንሆን ነው እንድንጮህ ነው በሚል ዝም ማለት ነው ያለብን፣ ወይስ ደግሞ ሌላ አማራጭ ተጠቅመን ይሄንን ነገር ወገኖቻችንን ሊጠቅም የሚችል ነገር እንዲመጣ ማድረግ ጫና መፍጠር የሚለውን ነገር ስናስብ ዝምታ መፍትሄ ሊሆን አይችልም። አዎ አጀንዳ እንሆናለን። በአገር ውስጥ ያሉ ሙስሊሞች በተለያዩ ጊዜያት በተለያየ አጋጣሚዎች ፖለቲካው ሲንሸዋረር ማስታገሻ የምንሆነው እንደ ፓናዶል የምንዋጠው እኛ ነን። ስለዚህ ይሄን ነገር ዓለም እንዲያውቀው ግን ማድረግ ይቻላል። በተለይ ደግሞ በዚህ ጉዳይ ላይ መጅሊሱ ሊሰራ የሚችለው ነገር አለ። የፌዴራል መጅሊስ ጉዳዩን በቅርበት በመከታተል በተቻለው አቅም፣ እርግጥ ነው አሁን ለፌዴራል መንግስት ሄደህ እንዲህ አድርግ ምናምን ብትለው ከፌዴራል መንግስት እውቅና ውጭ ነን እኛ ፍርድ ቤት አይገዛንም ያሉ ሰዎች፣ ፌዴራል መንግስት ምን ሊያደርግልን ይችላል? ትግራይ ላይ ፖለቲካውን እየዘወሩት ያሉት ለህወሀት፣ ደግሞ ይህንን ነገር ልናገር ብትሉ እነሱ ናቸው ይህንን ነገር እያደረጉ ያሉት ነገር ግን ህወሀት ላይ ጫና ከፍተኛ ጫና መፍጠር የሚችል ነገር መጅሊሱ ማድረግ ይችላል ብዬ አስባለሁኝ። አዲስ አበባ መቀመጫውን ያደረገው የፌዴራል መጅሊስ አዲስ አበባ በርካታ ኤምባሲዎች መቀመጫ እንደሆነች ያውቃል። ለዚህም አክሱም አካባቢ በህወሀት አማካኝነት ሙስሊሞች እየደረሰባቸው ያለውን ጫና በደብዳቤ በሀገራቸው ቋንቋ ማሳወቅ ነው። ምንም ላያደርጉ ይችላሉ። ግን ይሄ ፖለቲካ ነው፣ ነገ የሚያመጣው ተጽዕኖ ስላለ ፖለቲከኞች ይፈሩታል። ፖለቲከኞች ይህን ነገር ይረዱታልና እንዲሁ መጅሊሳችን እንዲህ ያለ ጠንከር ያሉ ነገሮችን ማድረግ ቢችል፣ እንጥቆማ ነው ጫና አይደለም። ወይም ደግሞ እንዲው በአክቲቪስት የሚመራ መጅሊስ ይባላለሁ ምናምናምን የሚልም ነገር ይሆናል፣ አይሆንም፣ ራሳችሁ አስባችሁበት ከህግ አንጻር ከፖለቲካው አንጻር ከሀገሩና ከወቅታዊ አንጻር አይታችሁት፣ እንዲህ ያሉ ጠንከር ያሉ ደብዳቤዎችን በየኤምባሲው ብታስገቡና የማጋለጥ ስራውን ብትሰሩ መልካም ነው። በፖለቲካው ዓለም እመጣለሁ መሪ እሆናለሁ ብሎ የሚያስብ አካል እንዲህ አይነት ነገሮችን ይፈራል ብዬ ስለማስብ አመሰግናለሁ። ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው? አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል? አለመፍጠር ይችላል። በአደጋ ማጥፋት ይችላል። በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔ እንግደ ለምን ይለኛል ነው ሌላ ሰው እኔ ለምንድን ነው ሰው ለምን ይልከኛል? ሁልጊዜ በጣም ግራ ይገባኛል። እጥያቄ ለምንድን ነው የሚልከኝ እኔ እነ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ሙስሊማት፣ እንዲሁም የእኔን መርሐ ግብር መተከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የሚኖረን ቆይታ ምንድነው ለመምህር ፋንታውን ዋቂ ለቀጠፈበት ቅጥፈት መልስ እንሰጣለን ማለት ነው። በመጀመሪያ ከቁርአን ተነስተን ስንጀምር ቁርአን ሰዎችን ዝም ብላችሁ ግደሉ አይልም። እንደውም አላህ በቁርአን ውስጥ በሱረቱ ኢስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ እርም ያደረገባትን ነፍስ ያለ ህግ አትግደሉ ነው የሚለው። ቁርአን ላይ ብዙ ቦታ ላይ አትግደሉ የሚል ነገር አለ ማለት ነው። መግደል ራሱ ረሱ ሰለላሁ ዐለይሂ ወሰለም በኢማም ቡኻሪ መጽሐፍ 83 ሐዲስ 53 ላይ ረሱ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? አበይት አጢአቶች ወይም ታላላቅ አጥያቶች የሚባሉት ባላ ማሻረክ ወላጆችን አለማክበር ነፍስን መግደልና የውሸት መሃላ ነው ብለዋል። ስለዚህ ነፍስን መግደል የሚባለው ነገር ሀራም ነው በኢስላም አይፈቀድም እራሱ ማለት ነው። ሱረቱ ማይዳ ምዕራፍ 5 ቁጥር 32 ላይ እንደዛ ነው። በዚህ ምክንያት በእስራኤል ልጆች ላይ እ የዓለም ነፍስን መግደል ወይም በምድር ላይ ያለው ያለ ማጥፋት በስተቀር ነፍስን የገደለ ሰዎችን ሁሉ እንደገደለ ነው። ህያው ያደረገ ደግሞ ሰዎችን ህያው እንዳደረገ ነው። የተከለከለ ነው ሀራም ነው እራሱ ማለት ነው። ሱረቱ ቁርአን ምዕራፍ 25 ቁጥር 38 ላይ እንደዛ ነው። እነዚያ ከአላህ ሌላ አምላክን የማይገዙ ያቺ አላህ ህርም ያደረገባትን ነፍስ በግቢውን እንጂ የማይገድሉ ይላል። ስለዚህ ነፍስን መግደል የሚባለው ነገር በኢስላም ሐራም ነው ራሱ። ድንበር ታልፎ ካልተመጣ በስተቀር ማንም ሰው አምላካችን አላህ ሂዱና ዝም ብላችሁ ግደሉ የሚል ነገር የለውም። ሱረቱ በቀራ ምዕራፍ 2 ቁጥር 190 ስንመለከተም እነዚያ የሚጋደሏችሁን በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። የሚጋደሏችሁም በዓላ መንገድ ተጋድሏል። ለምንድን ነው በዓላ መንገድ ያለው ሲባል በዘር ምክንያት በብሔር ምክንያት በፖለቲካ ምክንያት በተለያየ ነገር ከቀለም ጋር ከምን ጋር ተያይዞ ከሆነ ነፍስያ ነው የሚሆኑ ከነፍስያ ጋር ነው ኤጎሴንትሪክ ነው። ስለዚህ በዓላ መንገድ የሚለው ነገር ምንድ ነው ቴዎሴንትሪክ መሆኑን ነው የሚያሳየው ማለት ነው እንጂ ሂዱና ዝም ብላችሁ ግደሉ የሚል ነገር ቁራ ላይ የለም። ሱረቱ ሀጅ ምዕራፍ ለቁጥር ቁጥር 39 ላይም እንደዛ ነው ለእነዚያን ለሚገደሉ ምዕመናን እነሱ የተበደላቸው በመሆናቸው መጋደል ተፈቀደላቸው ይላል ስለዚህ የተፈቀደው የሚፈቀደው ሄዶ መጋደል ወይም ደግሞ ሂድና ግደል የሚል ነገር የሚፈቀደው ወሰን አልፎ ድንበር ላለፈ እንጂ ዝም ብለህ ሄደ የሰው ንብረት ዝረፍ የሰው ነው የሚል ነገር የለም። ስለዚህ ዝጋ ውሸት ነው። አላ ምንድን ነው ንን የሚልከኝ ያልከበት የተሳሳተ መረዳት ነው ማለት ነው። ይሄ ነው የመጀመሪያው ማለት ነው። ሌላ ነገር ምንድን ነው ደግሞ ፍትሕ ነው ራሱ በሱረት ሹራ ምዕራፍ አርባሩ ቁጠረባ ላይ የመጥፎ ነገር ዋጋ ቢጥዋ መጥፎ ናት ተብሎ የተቀመጠው ስለዚህ ከዛ አንፃር ፍትህ ነው ራሱ ነፍስን ዝም ብሎ መግደል ግን የተፈቀደ ነገር አይደለም እስልምና እንደዛ ብሎ አያስተምረንም ማለት ነው ሱረቱ በቀራ ምዕራፍ 2 ቁጥር 179 ላይም እንደዛ ነው ለባለአምሮች ለእናንተ በማመሳሰል ህግ ውስጥ አለላችሁ ይላል ትጠነቀቁት ዘንድ ገዳይም መግደል ተደንግገላቸዋል ዝም ብላችሁ ከመሬት የተነሳ ግደሉ የሚል ነገር የለም በእስልምና አስተምሮት ውስጥ የለም ነገር ግን በባይብል ውስጥ መግደል ይፈቀዳል ወይ ፈጣሪ እንደዚ አይነት ነገር ትእዛዝ አለ ወይ ካልን አዎ ለምሳሌ ኦሪት ዘሌዋውያን ምዕራፍ 24 ቁጥር 17 ላይ ሰውን እስኪሞት ድረስ የሚመታ ፈጽሞ ይገደል ይላል። እንግዲህ አንተ እንዳንተ አንተ እንዳልከው ማለት ነው። እንግዲህ አንተ እንዳልከው፣ አንተ እንደምትናገረው፣ አንተ ባልከው መሰረት ሰውን እስኪሞት ድረስ የሚመታ ፈጽሞ ይገደል ስለሚል ፈጣሪ እንዴት ግደሉ ይላል? ራሱ የፍርድ ቀን ለምንድን ነው ራሱ የማይገለው የሚገለው ሰው ማለት ነው። ግደሉ ለምን ይላል? ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይም ኢየሱስ ምንድነው ያለው? ለደቀሙት ለቀደሙት አትገደል እንደተባለ ሰምታችኋል የገደለ ሁሉ ፍርድ ይገባዋላል ዛት ሚንስ ይገደላል ማለት እኔ ግን ላቸዋለሁ በወንድሙ ላይ የሚቆጣ ፍርድ ይገባዋል አለ። ዛት ሚስ መራፍ ፈጽሞ ከሆነ በወንድሙ ላይ ፍርድ ይገባዋል የሚባል ሳንደር የሚባል ነው በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋልና አለ ሰይፍ ነው የሚገድል ማን ቢኖር ገዳይ ቢኖር በሰይፍ እራሱ እንዲገደል ይገባዋልና እያለ ነው የሚናገረው። ሮሜ ምዕራፍ 13 ላይ ተመልከተው መምህር፣ ሮሜ ምዕራፍ 13 ቁጥር 1 እስከ 4 ድረስ ያለውን ተመልከቱ። ያሉ ባለ ስልጣናት በአምላክ የተሾሙ ናቸዋል አለ። ምንድነው የሚያደርጉ ሲባል፣ ለመልካም ነገር ለአንተ የአምላክ አገልጋይ ነውና በከንቱ ሰይፍ አይታጠቅምናል። ክፉ ብታደርግ ግን ፍራ፣ ቁጣውን ለማሳየት ክፉ አድራጊ የሚበቀል የአምላክ አገልጋይ ነውና፣ ስለዚህ ሰይፍ መጠቀም በአዲስ ኪዳን ውስጥም አለ ሰይፍ ይጠቀማሉ ለምን ለመግደል ማለት ነው ራሱ ማለት ነው ይህንን እየተናገረ ያለው ሌላው በተረፈ አንተ በደንብ አልተመለከትከውም እንጂ ምናልባት ብትመለከተው ብዬ ማስበው ነገር ይገደል የሚል ነገር በጣም በስፋትና በዝርዝር ያለበት መጽሐፍ እንደ ባይብል እንደውም አላየውም ራሱ ይህን መጠየቅ መቻል አለበት ለምሳሌ ስትመለከተው ኦሪት ዘሌዋውያን ምዕራፍ 24 ቁጥር 16 ላይ የያሃዌን ስም የሚሰድብ ፈጽሞ ይገደል ይላል ለምንድን ነው ይገደል የሚለው አንተ አንተ ባመጣው ሎጂክ ማለት ነው ደብል ስታንዳርድ ነው። ኦሪዘላውያን ምዕራፍ 24 ቁጥር 1 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው ስለሚል ራሱ ያዘዘው ያህዌ ራሱን ያዘዘው የእግዚአብሔር ስም የሚሰድብ ፈጽሞ ይገደል የሚለው ኦሪዘዳግ ምዕራፍ 13 ከ6 እስከ 9 ስትመለከተው የእናት ልጅ ወይም ወንድም ወይ ወንድ ልጅ ወይም ነፍስ እንዲያለ ወዳጅ ና ሄደን ከምድር ዳር እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የሚራቁት አንተን ከበው ያሉትን አእዛብ ከሚያመልኳቸው ውስጥ አማልት አንተም አባቶችን የማታውቃቸው እናምልክ ብሎ ቢያስትህ፣ እሻት አትበለው፣ አትስማው፣ አይኔ ያራራለት አትማረው፣ አትሸሽገው። ነገር ግን ፈጽመ ግደለዋል። ስለዚህ ከአንድ አምላክ ውጪ ሌላ አምላክን አስመልካለሁ ብሎ ጥሪ ያቀረበ አካል፣ የሚያስተምርን አካል ግደለው ነው የሚለው። ቢያመልክስ ባያስተምር ሲባል እሱም አይፈቀድም። ኦሪት ዘዳግም ምዕራፍ 17 ከቁጥር 3 እስከ 5 ድረስ ሄዶ ሌሎችን አማልክት ያመለከ እኔ ላላዘዝኳቸው ለፀይና ለጨረቃ ለሰማይ ኳክት የሰገደ ቢገኝ ይህ ክፉ ነገር የሰራው ወያ ወንድ ወያ ሴት በወር ወደ በር ታመጣዋለ። እስኪሞቱ እስኪ ሞቱ ድረስ በድንጋይ ተወግራቸው አለ አለ በድንጋይ ተወግራቸዋል ተወግረዋል ትገለዋል። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 13 ላይ የእስራኤልን አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይ ወንድም ወይ ሴት ቢሆን ይገደል ዘንድ ተማማሉ። አንድ ሰው ጠንቋይ መሆን ይችላል። ከመሬት ተነስቶ ጠንቋይ መሆን ይችላል? አይችልም። እንደ ባይብል እኮ ነው ይገደላል። ኦሪዘላውያን ምዕራፍ 20 ቁጥር 27 ላይ ሰው ወይም ሴት መናፍስትን ቢጠሩ ወይ ጠንቋዮች ቢሆኑ ፈጽሞ ይገደሉ፣ በድንጋይም ይውገሯቸው፣ ደማቸው በላያቸው ላይ ነው እያለ ይናገራል። ኦሪዘጻት ምዕራፍ 20 ቁጥር 17 ላይ አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል ይላል። ኦሪዘላውያን ምዕራፍ 20 ቁጥር 15 ላይ ማናቸውም ሰው ከእንስሳ ጋር ቢተኛ ፈጽሞ ይገደል ይላል እንሳይቱንም ገደሏት። ይገደል ይላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 13 ላይ ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱም ጸያፍ ነገር አድርገዋልና ፈጽሞ ይገደሉ፣ ደማቸው በላያቸው ላይ ነው። ይገደል፣ ይገደሉ የሚል ነገር አለ። አዲስ ኪዳን ላይ ይሄ ነገር ተሽሮ ይሆን? አልተሻረም። ማቴዎስ ወንጌል ምዕራፍ 5 ቁጥር 17ና 18 ላይ እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣውም። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ አንዲት ነጥብ ከቶ አታልፍም፣ ሁሉም እስኪለ እስኪፈጸም ድረስ አለ። ስለዚህ በብሉይ ኪዳን ላይ የነበሩ ህግጋት በአጠቃላይ አዲስ ኪዳን ላይ ተሽረዋል የሚል የመጽሐፍ ቅዱስ ማስረጃ የለም። ከዛ ይልቅ ከአንድ አምላክ ውጭ ሌላ አምላክ ብታስተምር ወይ ደግሞ እንትን ባትል እንደምትገደል መጽሐፍ ቅዱስ ይናገራል። ኦሪት ዘጸአት ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከያዌ በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል ይገደል። ይህንን ጥቅስ ፍትሐ ነገሥት ላይ ታገኘዋለህ። ራሱ ፍትሐ ነገሥት አንቀጽ 46 ገጽ 401 እስከ 403 ላይ ብትመለከተው አንድ ሰው የካደ ሰው ካለ ያ የካደ ሰው ይገደላል። በምን ጥቅስ መሰረት ይላል በኦሪ ዘዳግም ምዕራፍ 17 ቁጥር 5 ኦሪ ዘጻት ምዕራፍ 22 ቁጥር 20 ኦሪ ዘዳግም ምዕራፍ 17 ቁጥር 4 እና 5 ላይ ባለው ጥቅስ መሰረት አንድ ሰው ሃይማኖቱን የካደ ሰው ይገደላል በፍታ ነገስት። አንተ ይህንን ሳታነብነው ቁርአን ላይ የምትንጠለጠለው መምህር ሆነ ፍታ ነገስት አንቀጽ 46 ገጽ አንድ መቶ አራት እስከ አንድ መቶ አርባ ከገጽ አንድ መቶ አንድ እስከ አራት መቶ አንድ እስከ አራት መቶ ሶስት ያለውን ተመልከት። የለም እንደዛ ሚል ነገር የለም። ይገደላል፣ አይማርም እራሱ። እኔ እንዴት እገልለታለሁ እንዴ? ይሄ ፈጣሪ ምናምን ግደልልኝ የሚል እንዴት ይልከኛል? ማለት እንዴት ትላለህ? ይሄው እዚህ ጋር እንዲገደል ይታይላል። ዲስቅሊያስ ምዕራፍ 24 ቁጥር 26 ላይ ባሉ ተመልከት። እኔ ክርስቲያን ነኝ የሚል ክፉ ስራ የሚሰራ የሚሴስንና የሚረክሰው ቢኖር የሞት ፍርድ ይፍረዱበት፣ እንዲህ ካለ ሰው ራቁ። የሞት ፍርድ ይፍረዱበታል። ለምንድን ነው የሚፈረዱበት? አባገሩ ግን ዘጋ ተጫ ሃይማኖቱን በካዱ ሰዎች ላይ ያለው ብይን በብሉይ ኪዳንም በአዲስ ኪዳን ላይም አንድ አይነት ነው ብሎ ነው ያስቀምጠው። መጽሐፈ ሚስጢር ምዕራፍ 2 ቁጥር 28 ላይ እነሆ ሃይማኖቱን በካዱ ላይ በብሉይ ኪዳንና በአዲስ ኪዳን የሞት እዛዝ ወጣ ይላል። ከዛ እስከ ቁጥር 29 ላይ የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስ ፍጽምት የምትሆን ሃይማኖትን ሰይፍን መዘ በኢየሱስ የማያምኑትን ካዲዎችና ጨካኞች በብረት ሰይፍ ተዋጋ አለው ይላል። ስለዚህ መገደል አለ ማለት ነው ሃይማኖትን ለቆ የወጣ ሰው ይገድላል። ራሱ በመጽሐፈ ምስጢር ምዕራፍ ሁለት ቁጥር 35 ላይ በኢየሱስ ክርስቶስ ሃይማኖት ቤተክርስቲያን እንድናነሳትና እንድናጸናት ስልጣን አገኘን፣ ይህ የተላለፈው ሰይፍ ይለፍበት ብሎ አሜን አሜን ይላል። አሜን ወአሜን ብሎ ያስቀምጣል። ሰይፍ ነው ያለው ነገር ማለት ነው። ንግሥት ለኔ የሚያደርገችው ምንድን ነው? ድርሳነ መስቀል ላይ አንተ በበገደል ስለመጣብን፣ ድርሳነ መስቀል ዞራ ሚያዣ ምዕራፍ ሁለት ቁጥር 29 ላይ ምንድን ነው ያደረገችው? ዳግመኛ የክርስቲያኖች ወገኖች ሁሉ እንዲስትል አዘዘቻቸው ምን አለች የአይሁዲያኖች ወገኖች በየቦታው ፈልጓቸው ቤቶቻቸውን አፍርሱ በእሳት አቃጥሏቸው ብላ ትእዛዝ ሰጥታለች በዛ መሰረት ምንድን ነው የተደረገው ድርሳነ መስቀል ዘወራ መያዣ ምዕራፍ ቁጥር ሰላሳ ላይ አይሁድም ቤቶቻቸው በእሳት አቃጠለች አመፀኞችና ካዲያን የሆኑትን አይሁዲያኖች አስገደለቻቸው ነው የሚለው አሁን ጥያቄ የሚነሳውም ነገር ምንድን ነው ብሪክዳል ላይም አዲስ ኪዳል ላይም እንዳየው ነው ነገስት ላይ መጻፈ ሚስተር ላይም ድርሳነ መስቀል ላይም አንድ ሰው ከሃይማኖት ውጭ የወጣውን ሰው ፍሪደም አለው አንተ እንደምትለው እንደ ሳቦት ማለት ነው ፍሪደም ካለው ለምን የሚገደለው? ብሪክዳል ላይ የነበረው ትእዛዝ ራሱ ከአንድ አምላክ ውጪ የሚመለከው አምላክ ሌላ አምላክን ያመለከና እና ያለ ሰው ይገደላል ጠንቋይ ይገደላል ግብረ ይገደላል ከእንስሳ ጋር ለምን የፍርድ ቀን አይጠብቀውም ለምን ግደሉ ይላል ይሄ አንተ ራስ ደብል ስታንዳርድ ነው። ራሱ በሰፈርከው ቁና የምትሰፈርበት ነውና፣ አይ ቲንክ ይሄንን ኦዲዮ ለሁላችሁም ሼር አድርጉለት፣ አድርሱለት። ከደረሰልህ በኋላ መልስ እንጠብቃለሁ ማለት ነው። ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ በረካቱ